ናችሁ አለሁ እግዚአብሔር ይመስገን። እንግዲህ በባለፈው ቪዲዮ የታስታውሱ ከሆነ ስለ ፓስፖርት እንዴት እንደምትመዘገቡና እንዴት አፕላይ እንደምታደርጉ አሳይቻችኋለሁ። ቪዲዮን ለማስተዋሳክል ይህን ቪዲዮ ታስታውሱታላችሁ መሰለኝ። አስፈላጊና ወሳኝ የሆነ ቪዲዮ ይዤላችሁ መጥቻለሁ። ይህ ማለት ነው በጣም ብዙቻችሁ ፓስፖርት አፕላይ ስታደርጉ እየከፍላችሁ የምታረጉት ማለት ነው። ስለዚህ አንድ ሰው ለምሳሌ ለአንድ ሰው አምስት መቶ ብር አንድ ሺህ ብር ምናም የሚቀበሏሉ ማለት ነው። ስለዚህ ለምንድን ነው እናንተ እንደዚህ እየከፈላችሁ አፕላይ የምታደርጉት? በጣም ቀላል ና እንግዲህ ይህኛውን ቪዲዮ ታስታውሱት ከሆነ እንግዲህ ይህን ቪዲዮ ትሰራላችሁ እናንተ ራሳችሁ አፕላይ እንዴት እንደምታደርጉ እስከ ምዝገባው እስከ ሬጂስትሬሽኑ ድረስ ያለውን ና መጨረሻ ላይ ክፍያ የምትከፍሉበት ቦታ ላይ ነበረ ያቆም ነው። ስለዚህ ክፍያውን በሶስት አማራጮች እንዳሉ አሳይቻችኋለሁ። በንግድ ባንክ በቴሌብር እና በ ሲቢቢር በእነዚህ ክፍያዎችን መክፈል እንደምትችሉ እዛ ላይ አሳይቻችኋለሁ። ስለዚህ ክፍያውን ከከፈላችሁ በኋላ ደግሞ የፓስፖርታችሁ ሁኔታ ያለበትን ምን ምን ላይ ደረጃ ነው ያለው እያላችሁ ቀጠሯችሁ ሰዓት እስኪደርስ ድረስና አሻራ እስክሰጡ አሻራ እስክሰጡ ድረስ ያለውን ፕሮሰስ የምትከታተሉበትን ደግሞ ሌላኛውን መንገድ ደግሞ አሳያችኋለሁ ማለት ነው። ስለዚህ እንዴት ነው የማደርገው? ባለፈው ልክ እንደሰራ ነው። እዚ ጋር ፓስፖርት ብዬ ጽፋለሁ። የኢትዮጵያ ፓስፖርት ስለሆነ ፓስፖርት ብላችሁ እዚ ጋር ስጽፉ አፕላይ ፎር ኢትዮጵያን ፓስፖርት የምትል ዝች ጋር አለች። ዝቺ ማለት ነች እንግዲህ። ልክ ባለፈው ስትመዘግቡ ታስታውሱ ከሆነ በዚህ መሰረት ነበር የመዘገባችሁት። ከዛ ይችን አንድ ጊዜ ክሊክ ታደርጉና፣ ክሊክ አድርጋችሁ ወደሚቀጥለው ፔጅ ይወስዳችኋል እዚሽ ጋ እንግዲህ ባለፈው እንግዲህ አፕላይ ስናደርግ ወይም ደግሞ የመጀመሪያ ፈረስት ላይ ሬጂስተር ስናደርግ እዚህ ጋር ነበር የመዘገብ ነው። ዛሬ ግን ስታተሱን ስለሆነ ማየት የፈለግነው ፓስፖርት ስታተስ የምትለውን አንድ ጊዜ ክሊክ ታደረጋላችሁ ማለት ነው። ስለዚህ መጨረሻ ላይ ጀነሬት ያደረገላችሁ ቁጥር አለ። ምን ቁጥር አድርጎላችኋል ጀነሬት? እናንተ የመከታተያ ቁጥራችሁን እዛ ላይ ያስቀምጥላችኋል ማለት ነው። ምን የሚል አስቀምጦላችኋል እንደ ይሄ የ ምን ያስቀምጦላችኋል የመከታተያ ቁጥር እሱን ያስቀምጥላችኋል ማለት ነው እሱን እንግዲህ ኮፒ ታደርጉና ከዛ ላይ ጀስትስሽ ከአንደዚች አምጥታችሁ ምን ታደረጋላችሁ ፔስት ትላላችሁ ማለት ነው ፔስት ትሉታላችሁ ያቺ ቁጥር ማለት ነው ረጅም ረጅሙ ድጂት ያለው ይሄን ቁጥር ማለት ነው ይሄ ቁጥር ማለት ስትመዘግቡ መጨረሻ ላይ ጀነሬት አድርጎ የሰጣችሁ ቁጥር ማለት ነው ስለዚህ ይሄንን ቁጥር እዚ ጋ አምጥታችሁ ካረጋችሁ በኋላ ሰርች ታረጋላችሁ ሰርች ስታረጉ ቀጥታ ወዴት ነው የሚወስዳችሁ ወደ እናንተ ፓስፖርት ወደመዘገባችሁበት ወደዛ ቦታ ይወስዳችኋል ማለት ነው። ስለዚህ ዝጋ ስትመጡ ሊስት ኦፍ ዩር አፕሊኬሽን ይላል። እንግዲህ የአፕሊኬሽን ነንበራችሁ ቅድም የነገርኳችሁ ማለት ነው። ይህን ፔስት ያደረጋችሁት አፕሊኬሽን ነንበር ነው። ያን አፕሊኬሽን ነንበራችሁ ይሄ እንደሆነ ያሳያችኋል። ከዛ በኋላ ሪኩዌስት ታይፑ፣ ምንድን የጠየቃችሁት ዝጋ፣ የምታዩት አዲስ ነው አይደለም የሚለውን ነገር ዝጋ ያሳያል። የጠየቃችሁት ምን አይነት ነው የሚለው ማለት ነው። ታይፑ አዲስ ነው ወይስ ደግሞ ይታደስ ነው ምናምን የሚለው? አፖይንትመንት ዴቱን ደግሞ አሻራ የምሰጡበትን ቀን እዚጋ ያስቀምጣቸዋል። ሪኩዌስት ሞዱ ምንድን ነው ኖርማል ነው። ሪኩዌስት ታተሱ ፔመንት ኮምፕሊትድ አሁን ይሄኛው ፓስፖርት ክፍያው ተከፍሎ ሲያልቅ፣ እንደዚህ ፔመንት ኮምፕሊትድ ብሎ ያስቀምጥላቸዋል። ከዛ ውጭ አፕሊኬሽን ናምበራችሁ እዚጋ ይቀመጣል ማለት ነው። ከዛ ውጭ እዚጋ ስትመጡ ደግሞ ስማችሁ የእናንተ መሆኑ በትክክል ይቀመጣል ማለት ነው። ስለዚህ ይህንን ካያችሁ በኋላ እዚሽ ጋ እንደምታዩዋት፣ እዚሽ ጋ ማለት ነው ይቺ የአይን ምልክት ነገር አለች እዚሽ ጋ ያቸዋት ይቺ የአይን ምልክቷን አንድ ጊዜ ክሊክ ስታደረጓት ቀጥታ ወዴት ይወስዳችኋል? ወደ እዚያ ወስዳችኋል። ስለዚህ አፕሊኬሽን ነምበራችሁ ይቺን ኮፒ አድርጋችሁ ሁል ጊዜ ማያዝ አለባችሁ ማለት ነው ከመጀመሪያ ላይ ስትመዘግቡ ስጨርሱ ኮምፕሊት ካላችሁ በኋላ ክፍያ ክፈሉ የሚላችሁ ጋር ይሄ አፕሊኬሽን ናምበር ምናምን ይሰጣችኋል። አሳያችኋለሁ። ባለፈው ቪዲዮን ጨርሳችሁ እዩት። እዚ ጋር ያለች ይቺ ኮፒ አርጋችሁ ሁሉ ጊዜ የምትከታተሉባት ስለሆነች ይቺ ፓርት የግድ ታስፈልጋችኋለች ማለት ነው። ይችኛዋን የግድ ስለምታስፈልግ ከእናንተ ጋር እስከመጨረሻው ድረስ መያዝ አለባችሁ ማለት ነው። ይሄ ኦርደር ኮዱ ክፍያ ስከፍሉ የምታስገቡበት ነው። ይሄ ኮዳችሁ ነው የሚያስፈልጋችኋል። ከዛ ኦፊሳችሁ የት ነው የተመዘገባችሁት ዴሊቨሪ የምትቀበሉበትን ቦታ እዚ ጋር ያሳያችኋል። ዴቱን መቼ ነው የምትቀበሉት፣ ቀደም አሻሪ የሰጣችሁበት ነው። ይሄ ደግሞ የምትቀበሉበት መቼ ነው የሚለውን ነገር ያሳያችኋል። ወርታች እንደዚህ ስትወርዱ ደግሞ በደንብ ዲቴይል ያሳያችኋል ማለት ነው። የሞላችሁትን መረጃ፣ የከፈላችሁትን ክፍያ እንደዚህ ዲቴይል ያሳያችኋል ማለት ነው። ዲቴይል ያሳያችኋል ማለት ነው። ስለዚህ ፔመንቱ እንዴት ነው ተከፍሏል፣ አልተከፈለም የሚለውን ነገር የምትከታተሉበት ፔመንት ኮምፕሌትድ ይላችኋል። ክፍያውን ካልከፈላችሁ ደግሞ ገና አልከፈላችሁም እያለ እንደዚህ መረጃውን

ኮምፕሊትድ ብሎ ክፍያ የተከፈለበትን ነው ያለበትን። ልክ አሁን ቀጥሎ ያለው ደግሞ አፕሊኬሽን ስታተቱ እዝጋ አያችሁት እዝጋ። አፕሊኬሽን ስታተታችሁ ደግሞ ምንድን ነው የሚለውን ነገር ደግሞ እዚ ጋ ያሳያችኋል ማለት ነው። ይቺ ማለት ነች። አፕሊኬሽን ስታተታችሁ ሁል ጊዜ የምታዩት እዝጋ ነው። አሁን ይሄ ክፍያ ስለተከፈለ ፔይድ ይላል። ቀጥሎ ያለውን ነገር ደግሞ ፕሮሰሱን፣ እያንዳንዱን ፕሮሰስ እያሳየ እያለበትን ሁኔታ እዚ ጋ ጀኔሬት ያደረግላችኋል ማለት ነው። ሁል ጊዜ እዚ ጋ ታያላችሁ ማለት ይሄ ክፍያ የተከፈለለት ፔመንት ኮምፕሊትድ የሆነ አፕሊኬሽን ነምበር ስለሆነ ያሳየዋቸው። አንድ ደግሞ ባልተሰራበት ላሳያችሁ ልዩነቱን እንድታዩት ማለት ነው። ስለዚህ እናንተ ግን በዚህ መሰረት ሁልጊዜ ጊዜ ፎሎ ታደርጋላችሁ ማለት ነው። አንድ ክፍያ ያልተከፈለበትን ልፈልግና ላሳያችሁ ስ ይሄኛውን ልሞክረው እስቲ፣ ይሄን ልውሰደውና ይሄ አፕሊኬሽን ነምበር ነው ኮፒ አድርጌ ያስቀመጥኩት። ከዛ በኋላ እዚች ጋር ቅድም እንደነገርኳቸው አፕሊኬሽን ስታተስ የምትለው ዚች ፓርት ላይ ይመጣለው አፕሊኬሽን ሳተ ስመጥች የዚች ከአፕሊኬሽን ነበር የምትለውን አሁን ዩዘር ኳትን ኮፒ ያረኳትን ፔስት አረጋለው ኢችኛውን ፓርት አጠፋትለሁ ያው የላኩበት ስለሆነ ከዛ ክሊክ ነው ማድረገው ኢንተር ስለው እንደዚህ ያደረግልኛል ማለት ስለዚህ ምን ይለኛል እዚ ጋ ቅድም አይተችታል ያኛው ፔመንት ኮምፕሊትድ ነበር የሚለው እዚ ጋ ስታመጡት ግን ፔመንት ፔንዲንግ ገና ያልተከፈለ ስለሆነ ማለት ነው ይሄ ያልተከፈለ ስለሆነ ፔመንት ፔንዲንግ ብሎ እንደዚህ ያስቀምጣል ማለት ነው። ካልከፈላችሁ ካልከፈላችሁ ማለት ነው። ስለዚህ የግድ ይሄንን ቼክ ማድረግ አለባቸው ማለት ነው። ምን ማለት ነው? ክፍያውን ከፍላችሁ አንዳንድ ጊዜ እንደዚህ ፔመንት ፔንዲንግ ብሎ የሚቀመጥ ከሆነ እዛ ኢሚግሬሽን ቢሮ ሄዳችሁ ማመልከት መቻል አለባችሁ ማለት ነው። ይሄ ነገር ክፍያ ክፍያ ያለው ግን ስቲል ፔመንት ፔንዲንግ እያለኝ ነው ለምንድን ነው? ወደዛው ነው የሚመጣው። ቢያንስ አንድ ደቂቃ ሁለት ደቂቃ ቢቆይ ነው እንጂ ክፍያ ከፈላችሁ በኋላ ፔመንት ኮምፕሊትድ ማለት መቻል አለበት። ይሄ እንደዚ አይነት የሚያመጣባችሁ ከሆነ ይህንን ማሳወቅ ሪፖርት ማድረግ አለባችሁ ማለት ነው። እዚጋም ስትመጡ የአፕሊኬሽን ስታተሱ ምንድን ነው የሚለውን ያልተከፈለ ከሆነ ያለበትን ሁኔታ እዚጋ ያሳያችኋል ማለት ነው። ስለዚህ እሱንም እናያለን ልዩነቱ ማለት ነው። ስለዚህ ወደታች ኢንፎርሜሽኑ እዚጋ አያችሁት አፕሊኬሽን ይሄ ፔመንት ፔንዲንግ ስለሆነ እዝጋ ፔመንት ፔንዲንግ ስለሆነ እዝጋ የሚለው እንደ ዙም ላርጅ ላሳያችሁ ፔመንት ፔንዲንግ ስለሆነ የሚለው እዝጋ ምንድን ነው የሚለው ኢኒሺያል ነው የሚለው። የቀደሙን ታሳውስታላቸው አይደል ምን እንደሚል ቫሊድ ነው የሚለው ማለት ነው። ስለዚህ እያንዳንዱ ፕሮሰስ አፕሊኬሽን ስታተሱ ፕሮሰሱ እዚህ ጋር ይቀመጣል ማለት ነው። ስለዚህ ሁልጊዜ ጊዜ ፎሎ ስታደረጉ የኔ ፓስፖርት የጠቃችሁት ፓስፖርት ምን ጋር ደርሶልኛል የቱ ጋር ደርሷል የሚለውን ነገር ለማየት ሁል ጊዜ በአፕሊኬሽን ናምበሩ ፎሎ ማድረግ መከታተል መቻል አለባችሁ ማለት ነው። ስለዚህ የአፕላይ ያደረጋችሁትን እዚህ ጋ ፓስፖርት አፖይንትመንት አፖይንት ያደረጋችሁትን በአፕሊኬሽን ፓስፖርት ስታተሱን ደግሞ ዴይሊ በአፕሊኬሽን ነምበራችሁ መከታተል ትችላላችሁ ማለት ነው። ስለዚህ የትኛውም ጥያቄ ካላችሁ፣ አስተያየት ካላችሁ፣ እንዲሰራላችሁ የምትፈልጉበት ቦታ ካለ ደግሞ እናንተ እንግዲህ ኮሜንት ላይ መጻፍ ብቻ ነው። ይህን እንሰራልን በሉኝ። እኔ ክሬትን ብዬ አንብቤም ጠይቄ ቢሆን እሰራላችኋለሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉልኝ፣ ሌሎች ሰዎች ጋር እንዲደርስ ማለት ነው። እንዲሁም ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ አድርጉኝ፣ አበረታቱኝ፣ ቀጣይ ያለውን ቪዲዮ እንዲሰራ ነው። የዛሬን እዚጋ አበቃለሁ። አመሰግናለሁ ባይ